ታይንጂ ቆንጆ፣ አይ ልጅ ጨርሱና፣ ከዛ ከኔ ጋር ተወራጅ። ሀሳብሽ ምንድነው? ከብሩ ጋር እንዲጣሉ ከፍተኛ ጥረት እያረገች ያለች በተለይ በጣም ብዙ ሰው ያላወቀ በዛ ላይም ብሩኬ ምንም እስካሁን ድረስ ያላወቀ በተለይ ትልቅ ሴራ እየሰራች ያለችው ሶስና እንደሆነች በደንብ እናውቃለን። ብዙ ሰዎች እንግዲህ በጠየቃችሁ መሰረት በተለይ ሀይሚና ብሩኬን ለማስታረቅ በጣም ጥረት ስናረግ ነበረ። በዛሬ ቪዲዮ እንግዲህ በተለይ ስለ ሶስት እና ደግሞ በትክክል ምን አይነት ማንነት እንዳላት በጣም ብዙ ሰው ያልደረሰበት ነገር በዚህ ቪዲዮ ምታይ ይሆናል። ለነሱም ይሆን ዘንድ ይሄንን ቪዲዮ ሼር ብታደርጉ ወይም ደግሞ በጣም የነሱ ቤተሰቦች በብዛት አላችሁ። ይሄንን ቪዲዮ ግን ሼር ብታደርጉ በጣም ብዙ ሰዎች ይጠቀማሉ። እንዳውም በዛ ላይ ብሩኬ እስካሁን ድረስ የሶስናን ባህሪ አልተረዳም ማንነቷን በትክክል አላወቀምና ምን አይነት ክፉ ሴት እንደሆነ በዚህ ቪዲዮ እንግዲህ የሚያገኝ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዳዲስ መረጃዎችን ይዘመተናል። አዳዲስ ነገሮችም ሲኖሩ በዚህ ቻናል የምታገኙ ይሆናል። ስለዚህ ያው ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ እንግዲህ እንደተለመደው ቪዲዮ ላይ ሐሳብ አስተያየታችሁን ኮመንት ስር አስቀምጡልን። ቪዲዮን ላይክ ማድረግ እንዳትረሱ። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ተከስተዋል። እንግዲህ በተለይ እንደምታውቁት ዳኒ ሮስትና ሶስና የነ ብሩኬና ሀይሚን ፍቅር እንግዲህ እንደ ጉድ እንደ ጉድ ነው የተጫወቱበት። በተለይ እንግዲህ እንደምታውቁት ከሆነ ብሩኬ ጋ ያለው እውነት ያው አትሊስት እንኳን ነገሮቹን ተረርተዋል፣ ብሩኬ አንዳንድ ነገሮችን ተረርተዋል። በተለይ የዳኒ ሮስትን ማንነት በትክክል እያወቀ ነው። እሱ ብቻ አይደለም የሶስናን ግን ማንነት እስካሁን ድረስ አልተረዳም። ብሮኬ በቃ ጭራሽ አልተረዳም። ምን አይነት ሴት እንደሆነች፣ ምን አይነት ሴረኛ እንደሆነች፣ እያንዳንዱ የምታደርገው በተለይ ቪዲዮ ላይ ማየት እንችላለን። እያንዳንዱ የምታደርገው ሆን ብላ እነሱን ለማጣላት የምትሄደው መንገድ ብቻ ነው የምናየው። ለምን አንደኛ የመጀመሪያ እንግዲህ እንደምታስታውሱት በተለይ ዳኒ ሮስት እና ሀይሚ አንድ ቤት ውስጥ ሆኖ በተለይ የዳኒ ቤት ውስጥ ሆኖ እንግዲህ ሶስትና መታ ነገሮቹን ሁሉ ወደ ሌላ ቀይሯል። ሁኔታውን ወደ ቪዲዮም ወስዳ አትሊስት እንግዲህ ነብሩኬ እና ነሀይሚ መሀል ከፍተኛ ጥል እንዲነሳ አድርጋለች ማለት ነው። እንግዲህ በስንት መከራ የቀዘቀዘውን ጥል እሷ ደግሞ የበለጠ እንዲጋጋለና እንዲለያዩ ከፍተኛ ጥረት እያደረገች እንደሆነ በደንብ ተመልክተናል ማለት ነው። እሷ ጋር ያለው ትልቁ በተለይ ያልታወቀ አብዛኛው ሰው ያላወቀ ከፍተኛ የሆነ ሴራ ነው የምሰራ ልጅቷ። ሆን ብላ ተዘጋጅታበት በተለይ ሀይሚን እየተከታተለቻት እንደዚህ አይነት ቪዲዮዎችን ስሰራ ነበረ። እነሱ እንዲለያዩ ከፍተኛ ጥረት እያረገች ነው። ብዙ ሰው ደግሞ እስካሁን ድረስ ውስናጋ በቃ የዋ እንደሆነች ምንም አይነት ነገር እንደማታውቅ አይነት ነገር አድርጎ የሚያስቡ በጣም ብዙ ልጆች አሉ። ግን በፍጹም ተሳስቷል። ዳኒ ሮስትና ሱስና ማለት በቃ የአንድ ሳንቲም ሁለት ገጽታ ናቸው። እጅግ በጣም የሚያመሳስላቸው፣ የሚያቀራርባቸው ባህሪ አላቸው። ለዛ ነው ኢቨን ፍቅረኛም የሆኑት እስከ ዛሬ ድረስ። እንግዲህ አሁን ላይ ያው ጨዋታ እየተጫወቱ ነው። እነሱ ሀይሚና ብሩኬን ለመለያየት ከፍተኛ ጥረት እያደረጉ ነው። እርስ በርስ እንደሚዋደዱ ያው ያስታውቃል። በተለይ ሶስናና እንደምታውቁት ዳኒ ሮስት መሃል የነበረው ከዚህ በፊት እናንተ ካላያችሁት የዳኒ ሮስት በተለይ የዩቲዩብ ቻናሉ ላይ ገብታችሁ መመልከት ትችላላችሁ። በጣም ብዙ ቪዲዮዎች ሰርተዋል። እርስ በርስ ግን በጣም እንደሚዋደዱ ያው ያስታውቃል። ግን ሴረኞች እንደሆኑ ደግሞ አብዛኛው ሰው አያውቅም። በተለይ ዳኒ ሮስት ጋር ያለው ከባዱ ከባዱ ይህ ሰውን የመጥላት በሽታ ከፍተኛ ከፍተኛ በከፍተኛ ሁኔታ ሶስና ጋ ማለ አለ። ይሄ ነገር በተለይ እንደምታስታውሱት ከሆነ እያንዳንዱ ቪዲዮ ላይ ሀይሚም ስታናግራት ሶስናን በጣም ሰውን ትነቃለች። በተለይ ሶስና የምትባለው በጣም ሰውን ዲስሪስፔክት ታረጋለች እንዳያችሁት ከሆነ በዛ ላይ ደግሞ እንግዲህ በጣም ትክክል እንደሆነች ለዛ ሰው ለማስረዳት ትሞክራለች፣ ወይም ደግሞ ለሀይሚም ለብሩክም ለዳኒር ለዳኒሮስትም እሷ ትክክል ብቻ እንደሆነች ለመናገር በተደጋጋሚ ትሞክራለች። በዛም ደረጃ አይተናል። ያው እንግዲህ በጣም ከባድ ከባድ ከምታስቡ በላይ እጅግ በጣም ትክክል ያልሆነች ሴት ናት። በጣም ብዙ ነገር በሴራ በኩል ነው። በቃ በጣም ብዙ ነገር እንግዲህ በምትፈልገው መንገድ ነው የምትሄደው። በዳኒ ርስት ላይ ያለው ጸባይ ሶስና ጋ በትክክል አለ። ተመሳሳይ የሆነ ነገር አላቸው ማለት ነው። ስለዚህ በጣም ብዙ ሰዎች በጠየቃችሁኝ መሰረት እንግዲህ ሀይሚና ብሩኬን አስታርቃቸው ብላችሁ በጣም ብዙ ሰዎች ጠይቃችሁኝ ነበር። በውስጥ በተለይ በጣም ብዙ ሜሴጅ ደርሶኛል። ግን ምንድን ነው እነሱ ጋር ያለው እውነት፣ አሁን ሰውን ማግኘት አይፈልጉም። በቃ ትክክለኛውን ነገር ያገኘሁት በጣም ተረብሸዋል። እነሱ አሁን ባሉበት ሁኔታ ትልልቅ ሰዎች ናቸው እነሱ ማስታረቅ የሚችሉት በተለይ የብሩ ብሩኬ እናት እንደምታውቁ እንግዲህ ያ ብሩኬ በጣም እናቱን ስለሚወድ ሊሰማቸው ይችላል። ነጋሺ ምናምን እና በቃ እነሱ ተሰብስቦ ወይ ካላስታረቁ እንጂ የሆነ ነገሩ በቀላል የሚፈታ አይደለም። ሌላ ደግሞ ማስታወላ ያለባችሁ ነገር የዳኒ ሮስት ጉዳይ እሱ በቪዲዮ መጥቶ እንደዚህ ስማቸውን እያጠፋ አይደል። እኛ ደግሞ በቻልነው መጠን የእሱን ማንነት መጋለጥ ነው በቃ በተደጋጋሚ የማንነት በትክክል ወደ ሶሻል ሚዲያ ማምጣት ነው። በዛ ልክ ስንሰራ አትሊስት ምንድን ነው ብዙ ሰዎች ይህንን ነገር ሲነግሯትም እየተረዳሽ ዳለች። ያ ብሩኬ ኦሬዲ ተረድቶታል። የሶስናም ባህሪ ግን አላወቀም። ሶስናም ምን አይነት ክፉ ሴት እንደሆነች እየተረዳ ከሄደ የዳኒ ሮስትና የሶስና ጉዳይ ከህይወታቸው እንደሚያስወጡ በእርግጠኝነት ማውራት ይቻላል ማለት ነው። ስለዚህ ከባዱ ችግር ያለው እንደምታውቁት በተለይ ሶስና ጋ ነው። በቃ ሶስና ጋራ ከባድ ከባድ የሆነ ጥላቻ አለ፣ የሰው ጥላቻ አለ። እሱ ብቻ አይደለም፣ በጣም ደግሞ ሰው መናቅ በዛ ላይ ደግሞ ሴራ አለባት በቃ በጣም ትልቅ ሴራ ነው የምታሴረው ይህን ነገር ነው የእሷ ባህሪ እና ይሄ ነው የእሷ ማንነት ስለሆነ በጣም መጠንቀቅ አለባቸው ብለን ነው የምናስበው በተለይ የሀይሚ እና የብሩኬ ጉዳይ በዚህ ጉዳይ ላይ መታየት አለበት ብለን ነው የምናስበው ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ እንግዲህ ይህን ቪዲዮ በጣም ብዙ ሰው ጋር እንዲደርስ ከ ከባድ የሆነ ሺር እጠብቃለሁ። ምክንያቱም የእነሱን ሴራ ማጋለጥ አለብን። በቃ ትክክለኛ ሴረኛ እንደሆነች በደንብ አድርገን በተደጋጋሚ ባወራን ቁጥር እነሱ ጋር ይደርሳል፣ በጣም ብዙ ሰው ይረዳል። ከዛም ከህይወታቸው ያስወጣሉ ማለት ነው። እንደምታውቁት እንግዲህ ዳኒሮ ውስጥ ደግሞ እጅግ በጣም ክፉ እንደሆነ ተመሳሳይ አይነት ባህሪ እንዳላቸው ከሶስና ጋራ በተደጋጋሚ ለሰዎች ሼር ማድረጉ የተሻለ ይመስለኛል። በዛ መንገድ ክሄር አያም ሹር በቃ የብሩኬና የሀይሚ ጉዳይ ይስተካከላል፣ አብሮ ይሆናሉ። ያው በፍቅር አብሮ ይቀጥላሉ ብለን ነው የምናስበው። ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ አርጉ። እንግዲህ በቀጣይ ቪዲዮ ደግሞ እጅግ በጣም በሚያስገርም ቪዲዮ እንደምንመለስ እርግጠኞች ነን። እስከዛ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።